በምረቃ ስነ ስርዓቱ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንደተናገሩት አበሽጌ ወረዳ ብዙ አምራችና ምርት ያለበት በመሆኑ በሀገር አቀፍ ደረጃ ሞዴል ለማድረግ መስራት ያስፈልጋል ብለዋል። ህዝቡ የሚያነሳቸው የመሰረተ ልማት ጥያቄዎች ደረጃ በደረጃ ለመፍታት እንደሚሰራና በሰላም ዙሪያም የተለያዩ መድረኮችን በማዘጋጀት ውይይት መደረጉን ገልጸው በወረዳው ሰላም እንዲሰፍን ይሰራል ነው ያሉት ። ሰላም በጣም በጥሩ ሁኔታ ህዝቡም እያገዘ ነው ያለው። ጥቂት ቦታ ነው የሚቀረን፣ ጥቂት ቦታ እሱን ጨርሳለን የአርሶ አደሮች ውይይት ተደርጓል። የሚሊሻ ውይይት ተደርጓል። ከመንግስት ሰራተኞች ጋር ተደጋጋሚ ውይይት ተደርጓል። ጥቂት ጊዜ ነው የምጠብቁን ሁሉ ነገር ያልቃል፣ ይስተካከላል፣ የሚል ነገር ያዙ። ከመብራት ጋር የሬቡ ድልድይ ከመታጠፊያ ጀምሮ እስከ ጦር ላይ ድረስ ያለ አስፋልት፣ አቅም በፈቀደ መጠን እያሰብን፣ እየተዘጋጀን፣ በጀት እየመደብን ለመመለስ እንሞክራለን። በወረዳው በተለይም ወጣቶች ጊዜያቸውን በአግባቡ በመጠቀም ምርትና ምርታማነታቸውን በማሳደግ በአመት ከሶስት ጊዜ በላይ ለማምረት መስራት እንደሚጠበቅባቸውም አስገንዝቧል። ምርትና ምርታማነትን በማሻሻል የቤተሰብ ብልጽግና ማረጋገጥ እንደሚያስፈልግና አርሶ አደሩ የተገነቡ ፕሮጀክቶችን በእኔነት ስሜት በአግባቡ መጠቀም እንዳለበትም መልእክታቸውን አስተላልፏል። ብዙ ምርት ያለበት ብዙ አምራች ኃይል ያለበት ምርታችሁ በክልላችንና በዞናችን ደረጃ ብቻ ሳይሆን በሀገር አቀፍ ደረጃ ሞዴል ሆናችሁ የምትሰሩ ናችሁ። ይሄን ስራ ተጠናክራችሁ እንድትቀጥሉ ከዚህ በተሻለ በብልጽግና የቤተሰብ ብልጽግና እናረጋግጣለን ብለን ያስቀመጥነው ጊዜ አለ። እናንተ ከዛ ባጠረ ጊዜ በአንድ አመት በሁለት አመት ሞዴል በሆናችሁበት ስራ በየቤተሰብን ብልጽግና እንድታረጋግጡ ከአደራ ጭምር አሳስባለሁ። የማዕከላዊ ኢትዮጵያ ክልል መንግስት በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ በበኩላቸው ምርትና ምርታማነትን ማሳደግ የህልውናና የሀገር ክብር የሚረጋገጥበት መንገድ በመሆኑ የብልጽግና መንግስትን ምርትና ምርታማነትን ለማሳደግ እየሰራ ይገኛል ብሏል። የተለያዩ ቴክኖሎጂዎችን ተግባራዊ እየተደረጉ ሲሆን ከዚህም ውስጥ የመካከለኛና አነስተኛ መስኖ ተቋም ተቋማትን በመገንባት አርሶ አደሩ በአመት ከሶስት ጊዜ በላይ እንዲያመርት አስችሎታል ነው ያሉት። አነስተኛና መካከለኛ የመስኖ ተቋማት የመስኖ አውታሮችን በመዘርጋት በአመት የሚመረትበትን የምርት ወቅቶችን በማበራከት አርሶ አደሮቻችን በአመት ሁለት ጊዜ ብቻ ከሚያመርቱበት ሶስት ጊዜ፣ አራት ጊዜ ብሎም በክልላችን ደግሞ በርካታ የምርት ወቅቶች እየተበራከቱ የመጡበት ሁኔታ ነው ያለው። ይህንን ለማገዝ ሰፋፊ ስራዎች እየተሰሩ ይገኛሉ። ፕሮጀክቶች ከተገነቡ በኋላ ዘላቂ አገልግሎት እንዲሰጡና ማልማት የሚችሉትን ያህል በአግባቡ በማልማት የፕሮጀክቱ ግብ እንዲሳካ መስራት ያስፈልጋል ሲሉም ጨምረው ገልጿል። የተገነባው ፕሮጀክት ለረዥም ጊዜ እንዲያገለግል በመጠበቅ በመንከባከብ ደለል በሚሞላበት ጊዜም ደግሞ የደለል ጠረጋ ስራዎችን በማድረግ እንዲሁም ደግሞ ማልማት የሚችለውን ማሳ ሙሉ በሙሉ እያለማን ይሄ ፕሮጀክት የሚፈለግበትን ግብ እንዲያሳካ ማድረግ አለብን። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ እንደገለጹት የአበሽጌ ወረዳ ሰፊና ለም መሬት ያለው በመሆኑ አርሶ አደሩ በተፈጥሮ ዝናብ ሶስት ጊዜ እንደሚያመርትና በመስኖ ፕሮጀክት ከዚያም በላይ እንዲያመርት ያስችለዋል። ሰላም የሁሉም ነገር መሰረት በመሆኑ ህብረተሰቡ ከመንግስትና ከጸጥታው አካል ጎን በመቆም ሰላሙን ማስጠበቅ አለበት ብለዋል። ሰላም በጣም ወሳኝ ነገር የሁሉ መስራት የሚቻለው ሰላም ስለሆነ ነውና ሰላማችሁ ከመንግስት ጋር ከጸጥታ ኃይል ጋር ሆናችሁ ሰባ ለማድረጋ የተሰራችሁ ስራ በጣም የጀግነት ስራ የተሰራ ሰላማችን ከተረጋገጠ በእርግጠኝነት የአካባቸውን ብልጽግና ማረጋገጥ የሚያስችል ህዝብ ነው። የአበሽጌ ወረዳ ዋና አስተዳዳሪ አቶ ካሱ ጁሃር እንዳሉት በወረዳው ክረምትና በጋ የሚፈሱ ወንዞች በመኖራቸው ሰፊ መሬት በመስኖ ማልማት የሚያስችልና አርሶ አደሩም ቴክኖሎጂን በመጠቀም ምርትና ምርታማነትን ለማሳደግ እየሰራ ይገኛል። ወረዳችን ክረምትና በጋ የሚፈሱ ወንዞች በመኖራቸው በርካታ ሄክታር መሬት በመስኖ እርሻ ልማት የሚያስ እርሻ ማልማት የሚያስችል አቅሞችና ዕድሎች ያሉት ወረዳ ሲሆን አርሶአደሩም በቀላሉ ቴክኖሎጂ የሚቀበልና የሚጠቀም ጠንክሮ መስራት ምርትና ምርታማነት የሚያሳድግ ትርፍ አምራች አርሶአደር ነው የሬቡ አነስተኛ የመስኖ ፕሮጀክት በወረዳው በቱባና ተሊሎ ቀበሌ የሚገኝ ሲሆን በ70.9 ሚሊዮን ብር ተገንብቶ ሰባ ሄክታር መሬት ማልማት እንደሚችልና 280 እማወራዎችና አባወራዎች እንደሚያስጠቅም ተገልጿል። በምረቃ መርሀ ግብሩ ላይ አግኝተን ያነጋገርናቸው አርሶ አደሮች በሰጡት አስተያየትም የመስኖ ፕሮጀክቱ ተጠናቆ ለአገልግሎት በመብቃቱ ሕይወታቸውን ለመቀየር ጠንክረው እንደሚሰሩና አስፈላጊውን ጥንቃቄ እንደሚያደርጉለትም አብራርተዋል።